ክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግናን ን ወደ አራት ኪሎ ሸማቂነት አውርደነዋል ሲሉ አመራሩ ገለጹም። በአማራ ክልል የተለያዩ ስፍራዎች የደረሱ ጥቃቶች ዛሬም ጉዳቶችን አስከትሏል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብአዊ ቀውስን እያስከተለ ቀጥሏል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የትግራይ፣ የአማራ፣ የኦሮሞ ነፃነትና ኤርትራ የጦር አዛዦች በሱዳን ተገናኝተው መክረዋል ሲል መጽሔቱ ዘገበም። በዛላንበሳ የኤርትራ ጦርና የኤርትራ ብርን በተመለከተ ምልከታውን አጋርቷል። የኢትዮ ኤርትራ ወይም የትግራይና የፌደራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትረምፕ የበኩላቸውን እንዲወጡም ተጠይቋል። ትሰሙታላችሁ። በኦሮሚያ ክልል በድሮን ጭምር የታገዙ ውጊያዎች ከሰሞኑ እንደቀጠሉ ሲሆን ወታደራዊ አዛዦች ደግሞ ስምሪት ተሰጥቷቸዋል። የኦሮሞ ነጻነት ጦር አዛዡ ኮማንደር ጃል መሮ የኦሮሞ ሕዝብ በዚህ አገዛዝ እየደረሰበት ያለው መከራ በታሪክ ታይቶ የሚታወቅ አይደለም ብሏል። የብልጽግናው መንግስት ደግሞ የነጻነት ጦሩን ሰልጣኞችን ማረኩ፣ በተለያየ ቦታ ውጊያዎችን አከናወኑ ሲል አሳውቋል። ይህንንም በዝርዝር ይዘናል። በኤርትራ ድንበር አካባቢ ማስጠንቀቂያ ተሰጥቷል። ይህ የጉዞ ማስጠንቀቂያ የተሰጠው ደግሞ ከእንግሊዝ መንግስት ነው። ሌላኛው መረጃችን ነው፣ በጅንካ የተፈጠሩ ድንገተኛ በሽታ ምንነት መታወቁን የጤና ሚኒስቴር ገልጿል። የከተማ ኗሪዎች ደግሞ የእምነት አገልጋዮች በአንድ ጊዜ መሞታቸው ድንጋጤን እንደፈጠረባቸው ያስረዳሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግናን ወደ አራት ኪሎ ሸማቂነት አውርደነዋል ሲሉ አመራሩ ገለጹ። በአማራ ክልል የተለያዩ ስፍራዎች የሚደርሱ ጥቃቶች ዛሬም ጉዳቶችን አስከትሏል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብዓዊ ቀውስን እያስከተለ ይገኛል። ከሰሞኑ አገዛዙ በአየር ኃይል ጭምር በመታገዝ አብዛኞቹ እዞቹን በማሰማራት እያከናወነ የሚገኘው የክልሉ ዘመቻ ወደ ፋኖ ኃይሎች መገኛ ስፍራዎች ጭምር በማምራት ጥቃቶችን መፈጸም የሚል ነው። የፋኖ ኃይሎች በአንጻሩ እንዲህ ለውን ዘመቻ ለማከናወን የሚወጡ የመንግስት ወታደሮች ላይ ድንገተኛ የደፈጣ ጥቃቶችን በማድረስ ጉዳቶችን እያስከተሉ ይገኛሉ። ዛሬ ከጎንደር ቅርብ ርቀት ባለ አካባቢና ምንዝሮ ተብሎ በሚጠራ ስፍራ ላይ የሆነው፣ በጎጃም ቀጠና ከባህር ዳር መውጣ ባለው ስፍራም አራጢ ላይ የተከሰተው፣ በሰሜን ሸዋ ዞን ደብረሲና ኬላ ላይ፣ ሞጃና ወደራም ወረዳ ሰላ ድንጋይ አካባቢ የደረሱት የፋኖ ኃይሎች ጥቃቶችን በአብነት የሚጠቀሱ ናቸው በሰሜን ወሎ በቅሎ ማነቂ አካባቢ ትናንት በአዊ ዞን አዲስ ቅዳምና ፋግታ ለኮማ ዛሬ በታጣቂዎች የደረሱትም እንደዚሁ ከውቄት ፍላቄት መንዝ ሞላሌ አካባቢ ድረስ የተስተዋሉ የተኩስ ልውጦችን ጨምሮ ይህ በእየለቱ መጠኑ የለያየ እንጂ የሰው ሕይወትን እየቀጠፈ የቀጠለው የክልሉ ጦርነት አርሶ አደሩ የደረሰ ሰብሉን መሰብሰብ በጀመረበት ወቅት ጭምር እየተከናወነም ያለ ነው። በዚህ መካከል ማገዛዙ የሚተኩሳቸው ከባድ መሳሪያዎች የደረሰና የደረቀ ሰብል ላይ ቃጥሎ ማስከተል ጀምሯል። ይህ ከሰሞኑ በሰሜን ሸዋ ዞን ተስተውሏል። ብቸኛው የብልጽግናው የዚህ ጦርነት መፍቻ መንገድ ደግሞ እጅ መስጠትም ሆኗል። የፋኖ አመራሩ አስረስማረ ብልጽግና አልፎ አልፎ ድርድር የሚለው እጅ መስጠት እንደሆነ አንስተው፣ ድርድር ይህ አገዛዝ የአማራ ህዝብ ጥያቄን ሙሉ በሙሉ ለመመለስ የፈቀደለት የሚነሳ አጀንዳ ይሆናል። ይህ ግን ብልጽግና የሚያደርገው አይደለምና የአማራ ህዝብ መብቱን የማስከበር ትግሉን ይቀጥል ላል ሲሉ አንስቷል። የብልጽግናው መንግስት በሀገሪቱ በርካታ አካባቢዎች ቁጥጥሩን አጥቷል። ለዚህም ነው አብይ ከሰሞኑ ጎንደርና ባህር ዳር ላይ በአውሮፕላን ደርሰው መመለሳቸው የብልጽግናው ካምፕን ያስደሰተው። ከሰሞኑ እንኳን በአርሲ ለተፈጸመው ግድያ ብልጽግናና ያስታጠቀው አካል ተጠያቂ ቢሆኑም ሌሎች አካላትን በተለይም ደግሞ ፋኖን በመጥቀስ መግለጫ መውጣቱ ላም ባልዋለበት የሚያስብል አስቂ ማብራሪያ ነው። ይህ የሚያመላክተው ግን ብልጽግናና አብይ አህመድ የአራት ኪሎ ሸማቂ ሆነው ከሌሎች የሀገሪቱ ሸማቂ ኃይሎች ጋር መካሰስ ውስጥ እንዳሉ ነው ሲሉም ይቀጥላሉ። መቀመጫውን አራት ኪሎ ያደረገ ሸማቂ ቡድን ነው። ስለዚህ ሸማቂ ቡድኖች ደግሞ እርስ በርስ ይካሰሳሉ። ስለዚህ አብይ ሌሎችን ሸማቂ ኃይሎች እየከሰሰ ነው ማለት ነው። በሃይማኖት ምናምን ጉባኤ በሚባሉት በኩል ውድመቱ፣ ጥፋቱ የማን ነው የተባለ እንደሆነ በሎጂክም፣ በሞራልም፣ በህግም አገዛዝ ነኝ መንግስት ነኝ ብሎ የሚያምነው አካል ግብር እየሰበሰበ ያለው አካል ነው ባለቤትነቱ፣ ኃላፊነቱ። በባህሪም ደግሞ ከሱ ውጭ ከዚህ አገዛዝ ውጭ እንዲህ አይነት ድርጊት ሊፈጽም የሚችል ማንኛውም አካል የለም ሊኖርም አይችልም። በተለይ ደግሞ የተጠቀሰው ቦታ ላይ ፋኖ የሚባል አካል ምንም አይነት ነባራዊ እንቅስቃሴ በሌለበት እንግዲህ በመንፈስ ካልሆነ በስተቀር እዛ ቦታ ላይ የተደራጀ የፋኖ ኃይል የለም። የፋኖ ኃይል በሌለበት ፋኖን በዛ ልክ ሜንሽን አድርጎ መገለጹ አሳፋሪነታቸውን ዝቅጠታቸው። ኢትዮጵያውያን ወጣቶች አላማው ምን እንደሆነ በማይታወቅ በየቀበሌውም እየተላኩ በየቀኑ በመከላከያ ሰራዊቱ ውስጥ ሆነው የሚከፍሉት መስዋዕትነት አሳዛኝ ነው የሚሉት አመራሩ የመከላከያ ሰራዊቱ አብይ አህመድ ወደ ስልጣን ከመጡ በኋላ ለብሔራዊ ጥቅሜቱ አጋበት አንድ አጋጣሚ እንደሌለም ያብራራሉ። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ አሁን ያለው የመከላከያ ኃይል አንድም ቀን ለኢትዮጵያ ብሔራዊ አጀንዳ ደሙን አላፈሰሰም። አንድም ቀን ለኢትዮጵያ ብሔራዊ አጀንዳ አንድም ነገር አድርጎ አያውቅም። ሁሉንም ጦርነቶች ያደረገው፣ ሁሉንም ውርደቶች የተከናነበው፣ ሁሉንም ምርኮኞቹን ያስረከበው፣ መሳሪያውንም ያስረከበው ለአብይ አህመድ የቅዠት ስልጣን በሚል ምክንያት ነው። ለአብይ አህመድ አውራነት በሚል ምክንያት ነው። ስለዚህ ይህ ኃይል ከዚህ ተልእኮ የማይፋታ እንዲሆን ያደረገው ደግሞ አመራሩ ጀኔራሎቹም፣ ሌሎቹም ከፍተኛ አመራሮች ከፍተኛ የሆነ የሀብት ዝርፊያ፣ ፉክክም፣ ሽሚያ ውስጥ በመሆናቸው ያንን ብሔራዊ ስሜታቸውን ሊያዳምጡበት የሚችሉትን እድል አጥተዋል። የሆኖ ሆኖ የሀገሪቱ የጸጥታ እጦት በአጠቃላይ በተለይም ደግሞ በአማራ ክልል በርካታ መንገዶች እንዲዘጉ ምክንያት ሆኖ ቀጥሏል። በጎጃም ቀጠና ጎጃምና ወሎን በመካነ ሰላም በኩል የሚያገናኘው አውራ መንገድ ከተዘጋ በአመት መቆጠር ጀምሯል። ከርዕሰ መዲኗ ባህር ዳር በመውጣ ወደ አዲስ አበባ የሚወስደው መንገድ ከተዘጋ ስድስት ወር እየተቆጠረ ነው። በተያያዘ ምክንያት ደግሞም ከሰሞኑ አብይ በተጓዙበት ጎንደር በሰሜን ጎንደር ዞን የሚገኙ ሶስት ወረዳዎችን የህዝብ ትራንስፖርት አገልግሎት መስጠት ካቆሙም አራት ዓመታት ተቆጥሯል። ዜጋው በዚህ መንገድ እያሳለፈ ካለው ሰቆቃ ባሻገር እገታዎችም የዚህ የጸጥታ ቀውስ መገለጫዎች ናቸው። በምዕራብ ጎንደር መተማ አጠቃላይ ሆስፒታል የአይን ነርስ የነበረው ዳንኤል ነጋም በታጣቂ ኃይሎች ታግቶ ከተወሰደ በኋላ ቤተሰቦቹ 35 ሚሊዮን ብር ቤዛ ቢከፍሉም ተገድሎ መገኘቱም ሰሞነኛ አብነት ይሆናል። የትግራይ የአማራ የኦሮሞ ነጻነት ጦርና ኤርትራ የጦር ኮማንደሮች በሱዳን ተገናኝተው መክረዋል ሲል መጽሄቱ ዘገበም በዛላንበሳ የኤርትራ ጦርና የኤርትራ ብርን በተመለከተ ምልከታውን አጋርቷል። የኢትዮ ኤርትራ ወይንም የትግራይና የፌደራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትረምፕ የበኩላቸውን እንዲወጡም ተጠይቋል። ዘኢኮኖሚስት ያሰፈረው ሀተታ ኢትዮጵያ በአደገኛ ሁኔታ ለሌላ ጦርነት ተቃርባለች የሚል ነው። አሜሪካና የባይደን አስተዳደር በስልጣን ዘመናቸው ያሳኳቸው የሰላም ስምምነቶች ውስጥ አንዱ የፕሪቶሪያ ውል ነበር የሚለው ተነባቢው መጽሄት ዘ ኢኮኖሚስት ከሶስት አመታት በኋላ ግን ያ ስምምነት ሙሉ በሙሉ ለመፍረስ እጅግ ተቃርቧል ሲልም ያነሳል። ህወሀት ከሳምንት በፊት የፌዴራል መንግስቱ በቲዲኤፍ አባላት ላይ የድሮን ጥቃት ማድረሱን ገልጾ ስምምነቱን እንደ ጣሰው መግለጹንም አስታውሷል። የጀነራሎቹ ዛቻ በተለይም የፊልድ ማርሻል ብርሃኑ ጁላን ህወሀት ካልተወገደ ሰላም የለንም ንግግርና በትግራይ መቀሌ የተፈጠረውን ጭንቀትንም ያክላል። ይህ በትግራይና ፌዴራል መንግስቱ መካከል ያለው ውጥረት ኢትዮጵያ ወደ ሌላ ጦርነት የመቃረቧ ምክንያት ነው ሲልም በቀዳሚነት ያስቀምጧል። ሁለተኛው ደግሞ የኢትዮጵያና ኤርትራ መንግስታት ጸብ ሲሆን፣ አሁን አብይና ኢሳያስ አንዱ ሌላውን እንደ ዋና ጠላት እያዩ ነው። በዚህ የኢትዮ ኤርትራ ጦርነት ስጋት ውስጥ ደግሞ ትግራይ እንደ ሳንዱች ሆናለች። አብይ የትግራይ ህዝብ ሁነኛ ጠላት ነው ብለው የሚያምኑት ወደ ኤርትራም እየተመለከቱ ነው። በተቃራኑ ያሉት ደግሞ ወደ አዲስ አበባ ሲልም ያብራራል። ተባረል በትግራይና ኤርትራ አዛዦች መካከል ላለፈው አንድ አመትና በላይ ተደጋጋሚ ግንኙነቶች ነበሩ የሚለውን የሚጠቅሰው ዘ ኢኮኖሚስት በቅርቡ ወደ ኢትዮ ኤርትራ ድንበር ዛላንበሳ ጉብኝት ማድረጉንም አስረድቷል። መጽሔቱ የትግራይ ኃይሎች ባሉበት የኤርትራ ወታደሮች በዚህ አካባቢ በነጻነት ሲንቀሳቀሱ መመልከቱንና የኤርትራ የብርኖትን በአካባቢው ለግብይት መዋሉን መታዘቡን አንስቶ ግንኙነቱ ድንበር አካባቢ መሻሻሉንም ጠቅሶ የፌዴራል መንግስቱ ወደ ትግራይ ጦርነት ከከፈተም የኤርትራ የአሁን አጋርነት ለትግራይ መሆኑን ያመለክታል ሲልም አስቀምጧል። ሌላኛው የተቀየረው የትስስር መንገድ ደግሞ የፋኖና የኦሮሞ ነጻነት ጦር ጋር ያለው ስለመሆኑም ያክላል። ባለፈው መስከረም ወር ፋኖ በምስራቅ አማራም በመከላከያ ሰራዊቱ ላይ ያደረሰው ጥቃት በአዲስ አበባ ባለስልጣናት ዘንድ ከባድ ድንጋጤን ፈጥሮ እንደነበር የቀድሞ የኢትዮጵያ መንግስት ባለስልጣን እንደነገሩትም ያነሳል። የትግራይ የአማራ የኦሮሞ ነጻነቱ ኃይልና የኤርትራ የጦር የጦር አዛዦች በቅርቡ በሱዳን ተገናኝተው የጋራ ወታደራዊ እቅድ ላይ ያተኮረ ነው የተባለለት ውይይት ማካሄዳቸውንም መረጃው እንዳለው ጽፏል። እነዚህ ኃይሎች በተናጠል ከዚህ በፊት በሰጧቸው መግለጫዎች ከህዝብ ለህዝብ ግንኙነቶች ውጭ ያሉትን ግንኙነቶች ውድቅ ማድረጋቸው ግን የሚታወስ ነው። ሌላኛው ደግሞ የሱዳኑ የእርስ በርስ ጦርነት ነው። የኤርትራ መንግስትም የሆኑ የትግራይ ኃይሎች የሱዳን ጦር ድጋፍ አላቸው። የሱዳን ጦር ጀቶችን በኤርትራ ታይቷል። እናም ከኢትዮጵያ መንግስት ጋር ጦርነት የሚቀሳቀስ ከሆነም የሱዳን ጦር ድጋፍን መፈለጋቸው አይቀሬ ነው እያለ መጽሄቱ ቀጥሏል። በሱዳን የእርስ በርስ ጦርነት እጃቸውን ያስገቡ ሌሎች እንደተባበሩት አረብ ኤምሬቶች ያሉ ሀገራት የኢትዮጵያውንም ሌላ የእርስ በርስ ጦርነት እየተጠባበቁት እንደሆነም ያነሳል። አሁን ዲፕሎማቶች አብይ ከትግራይ አብይ ከኢሳያስ ጋር ወደ ጦርነት እንዳይገቡ ጥረት እያደረጉ ቢሆንም ዶናልድ ትረምፕ ግን ጦርነት ከማስቆም ይልቅ ጦርነት እንዳይከፈት የበኩላቸውን አስቀድመው ጥረት እንዲያደርጉም ይጠይቃል። በኦሮሚያ ክልል በድሮን ጭምር የታገዙ ውጊያዎች ከሰሞኑ ሲቀጥሉም ወታደራዊ አዛዦች ደግሞ አዳዲስ ዘመቻዎች ተሰጥተዋቸዋል። የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃል መሮ የኦሮሞ ሕዝብ በዚህ አገዛዝ እየደረሰበት ያለው መከራ በታሪክ ታይቶም የሚታወቅ አይደለም ብለዋል። የብልጽግናው መንግስት ደግሞ የነጻነት ጦሩን ሰልጣኞችን ማረኩ፣ በተለያየ ቦታ ደግሞ ውጊ ያደረኩ ሲል አሳውቋል። አገዛዙ ወደ ስልጣን በመጣ በወራት ልዩነት ውስጥ ወደ ጦርነት የገባበት ክልል ነው ኦሮሚያ ባለፉት ስድስት ዓመታትም አምፀው ወደ ስልጣን ያመጡት የክልል ወጣቶችን ቦታና ጊዜን እየመረጥም አንድ ጊዜ ሞቅ ሌላ ጊዜ ደግሞ ቀዝቀዝ በሚል የሰራዊቱ ዘመቻ እየገደለና እያጋደላቸው ቀጥሏል። የኦሮሞ ነጻነት ጦር አዛዡ ኩምሳ ድሬ ባጃል መሮ አሁን ኦሮሞ ያለበት ሁኔታም እስካሁን ታይቶ የማይታወቅ ነው በሚል ገልጸው ኦሮሚያ የሰላም የመረጋጋት እንደዚሁም የልማት ሆናለች የሚሉ ሰዎች አሉ ሲሉ ያነሳሉ። እኛ የምናውቃት ኦሮሚያ ግን ከስቃዩ ብዛት ሞት እንኳን እረፍት በሆነበት ሰዓት ላይ ነው የምትገኘው። ግድያ፣ መታፈን፣ ማሰቃየት፣ ቤት ከነሰው ለማቃጠል ምንም የማይመስልበት ጊዜ ላይ ደርሰናል። ይህ ሁሉ የሆነ አብይ አህመድ ግን ሰላም ያጣችሁት በተግባር ሳይሆን በአእምሯችሁ ውስጥ ነው ሲል መስማት ደግሞ ያማል በማለት አብራርተዋል። ንጎ ሲያሳ አበቴ ኢትዮጵያ ጉልቻ እንጅረ ጀ ኦሮሞን ሞ ልማ ነባ ገዳቴ ጀ ደጎጉራና ተዉ ኦሮሞ የአባ ገዳ ልጅ ነው ብሎ በስህተት ይሁን የራሴ ሰው ነው ብሎ ይሁን ወይም ከታሪክ አልማር ብሎ ይሁን አላውቅም፣ ብቻም የሆነ ጊዜ ላይ ደግፎት ነበርም። ያን ጊዜ እንድንቆጭ የሚያደርጉን አመታት ነው እያሳለፍን ያለነው። እንደ ህፃን እያታለሉ ሀገሪቱ ዛሬ ሞት የተለማመድንባት ሀገር አደረጓት። በእነዚህ ሰዎች የስልጣን ዘመን የስንት የኦሮሞ ደም ፈሰሰም? የኛ ዋና ጥያቄ ለመሆኑ የኦሮሞ ህዝብ ጥያቄ የቱ ተመለሰ የሚል ነው። በእኛ በኩል ዛሬ እንደ 2011 አይደለም ሰራዊታችን በቁጥርም በአቅምም የተደራጀ ነው። ወደዚህ የገባነው ደግሞ እንደ ድሮ እንደ ቄሮ እንኳን በባዶ እጃችን መቃወም የማንችልበት ጊዜ ላይ ስለደረስ ነው። የህወሀት ኢህአዴግ ጊዜ ኮ ብዙ መስዋዕትነት ሳይከፈል በባዶ እጁ ነው ወጣቱ አምፆ ስርዓት ያስወገደው። ያወጣት አሁን ላይ ተሳዳጅ ሆነ። የሚታሰረውም የሚገደለው ምስ ሆነም ትናንት በህወሀት ኢህአዴግ ጊዜ ከስርዓቱ ጋር ስትጣላ የሚያስሩህ አንተን ነበርም። ዛሬ ግን አንተን ቢያጡህ ወይንም አንተን ቢገድሉህ ዘርና ደ ለምህን እየቆጠሩ ቤተሰቦቹን የሚገድሉ አካላት ናቸው የመጡብን። ድሮ ስለ ፖለቲካ እስረኞች ነበር የምናውረው። አሁን በእኛ በኦሮሞ ስም ባለ አገዛዝ ግን ስለ ፖለቲካ የጭካኔ ያገዳደል ነው የምንነጋገረው። አመራሩ ተወዳዳሪ የሌለው የጥፋት ኃይል ያሉትን የብልጽግናውን አገዛዝ በቅርብ ሳምንታት በድሮን ጭምር የታገዙ ዘመቻዎችን በክልሉ የተለያዩ ስፍራዎች እያከናወነም ይገኛል። ሜጀር ጀነራል አሰፋ ባህታ የሚመሩት ጦር በምስራቅ እና ሆሮ ጉዶ ወለጋም፣ ሌትናንት ጀነራል ዘውዱ በላይ የሚመሩት ኃይል በምዕራብና ቄለም ወለጋም፣ እንዲሁም ብርጋዴር ጀነራል ጥላሁን ዶጋሳና ብርጋዴር ጀነራል አካሎ ሀሰን በማዕከላዊ ኦሮሚያ አካባቢዎች ስምሪት ወስደው እየተዋጉ ናቸው ይህ ዘመቻ በድሮን ጥቃቶች ሜታ ያደገ ነው። ከሰሞኑ በምዕራብ ሸዋና ቄለም ወለጋ የተፈጸሙ የድሮን ጥቃቶች ሜዚ ማሳያ ይሆናሉ። የመከላከያ ሰራዊቱን በክልሉ የተለያዩ አካባቢዎች ውጊያ ላይ ስለመሆኑ ነው የሚገልጸው። ከነዚህ ውስጥ ደግሞ በሰሜን ሸዋ ዞን ደራም በምስራቅ ወለጋ ዞን በጌዳ አያና ወረዳ ጽጌ ረዳ ተብሎ በሚጠራው አካባቢ ተደረጉ ያላቸው ዘመቻዎች ይጠቀሳሉ። በሌላ በኩል አገዛዙ የኦሮሞ ነጻነት ጦር ሰልጣኞች ያላቸውን ወጣቶችን አሳይቶ ማረኳቸው ብሏል። በምዕራብ ሸዋ ዞን ጅባት ወረዳ ነው። የነጻነት ጦሩ ሊያሰለጥናቸው ነበር ያላቸውን ስልሳ ስምንት የሚሆኑ ወጣቶችን ስለመማረኩ የገለጸውም። በኤርትራ ድንበር አካባቢ ማስጠንቀቂያ ተሰጥቷል። ይህ የጉዞ ማስጠንቀቂያ የተሰጠው ከእንግሊዝ መንግስት ነው። በእርግጥ በኢትዮጵያና ኤርትራ የተለያዩ አካባቢዎችና በአዋሳኝ የድንበር ቀጠናዎች ላይ ጉዞ እንዳታደርጉ የሚሉ መመሪያዎች ሲወጡ ከተለያዩ ሀገራት በኩልም ሲንጸባረቁ ያሁኑ እንግዳ አይደለም። አሁን የእንግሊዝ የውጭ ጉዳይ መስሪያ ቤት ያወጣው ማስጠንቀቂያ የዚህ ቀጣይ ክፍል ነው። ይህ የጉዞ ማስጠንቀቂያ ከኤርትራ ሁሉም ድንበር አካባቢዎች በ25 ኪሎ ሜትር ርቀት ላይ ዜጎች ፈጽሞ መሄድ የለባችሁም የሚል ማሳሰ ማሰቢያ ነው። ወደ ሌሎች የሀገሪቱ ኤርትራ ክፍሎች ከመሄዳችሁ በፊትም የወጣውን የጉዞ ማስጠንቀቂያ ተከታተሉ ሲል ያስጠነቅቃል። ይህ ማስጠንቀቂያ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መስፈኑን አንስቶ ሁኔታዎች ተለዋዋጭና ለችግር አጋላጭ ናቸው ብሏል። በዚህ ሁኔታ ውስጥ መጓዝ ቀውስ ቢፈጥር ዜጎች በኤርትራ ውስጥ የመዘዋወርና ኤርትራን ለቆ የመውጣት እንቅስቃሴያቸውን ሊገድበው ይችላል ሲልም ያሳስባል። ይህ ደግሞ ከእንግሊዝ መንግሥት በኩል የሚደረግላቸውን ድጋፍ ሊያጠበው ይችላል ሲልም አስጠንቅቋል። በዚህ ወቅት ከኤርትራ ለመውጣት የማያስችል የደህንነት ስጋት ከተፈጠረ ደግሞ አስቀድመው ምግብ ውሃና መድኃኒት በማከማቸት ከቤት እንዳይወጡ እንደ ሰዓት እላፊ ያሉ በሀገሪቱ ውስጥ የተጣሉ ገደቦችን እንዲያከብሩናም ሚዲያዎችን በንቃት እንዲከታተሉ አሳስቧል። በጅንካ የተፈጠረው ድንገተኛ በሽታ ምንነት መታወቁ ተገልጿል። የከተማ ኗሪዎች ደግሞ የእምነት አገልጋዮች በአንድ ጊዜ መሞታቸው ድንጋጤም ፈጥሮባቸዋል። በደቡብ ኢትዮጵያ ክልል ጅንጋ ከተማ የተከሰተው ምንነቱ ያልታወቀው በሽታም በህብረተሰቡ ዘንድ ግርታ መፍጠሩን የአካባቢው ኗሪዎች ያስረዳሉ። ከአሪዞን ጅንካ ከተማ ኗሪ እንደሚሉት ከሆነም በተመሳሳይ በሽታ ህይወታቸው ካለፉት መካከል አራቱ የቃለ ህይወት ቁጥር ስድስት ቸርች አገልጋዮች መሆናቸውን አመልክተዋል። አንድ ነዋሪ እንደሚሉት ከሆነ በህብረተሰቡ ዘንድ ከበሬታ ያላቸው እነዚህ ወገኖች በተመሳሳይ ጊዜ ታመው ሐኪም ቤት መግባታቸው ከመመረዝ ጋር የተገናኘ ሊሆን ይችላል የሚል ግምት አሳድሮ ነበር። ሆኖም ከሐኪም ቤት ባገኙት መረጃ መሰረት ለታማሚዎቹ በተደረገው ምርመራ የመርዝ ምልክት እንዳልተገኘ ተገልጾላቸዋል። ከታማሚዎቹ አንዱ እዛው ጅንካ ከተማ ሆስፒታል ህይወታቸው ሲያልፍ ቀሪዎቹ ሶስት ታማሚዎች ደግሞ በሪፈር በተላኩበት ሀኪም ቤት መሞታቸውን ያብራራሉ። እነርሱን ሲያክሙ የነበሩ የሕክምና ባለሙያዎች ህይወት ማለፉን ማክለው ገልጿል። የሞቱት ወገኖች ተመሳሳይ የህመም ስሜትና ምልክት እንደነበራቸው ማለትም የሰውነት መቁሰል፣ በአፍንጫና በአፍ ደም መፍሰስ መኖሩን መስማታቸውንም የተናገሩት ነዋሪዎቹ ለዲደብሊው ሲገልጹም እስካሁን ስለ በሽታው ምንነት ከመንግስት በኩል ተጨማሪ የተሰጠ ማብራሪያ ባለመኖሩ ህብረተሰቡ የሃይማኖት አባቶቹ የሞቱት በሌላ ያት ቢሆን ነው የሚል ጥርጣሬ ላይ ገብቶ ተዘናግተዋል፣ ይላሉ። የጤና ጥበቃ ሚኒስትር ዛሬ የበሽታውን መንነት አውቅ ያለሁ የሚል መግለጫ አውጥቷል። የተከሰተው በሽታ መንስኤም ማርበርግ ቫይረስ መሆኑን መለየቱን ያሳወቀው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሬፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረትም በአሁኑ ወቅት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው ስለመሆኑም ታውቋል ተብሏል በዛሬው አዲስ የበሽታው ምልክትን ያሳየ ወይም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑንና በአሁኑ ወቅት የተለዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጭ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተከናወኑ እንደሚገኝም ተገልጿል። የዓለም የጤና ድርጅት የበሽታውን ምንነት ለማጣራት ባለሙያዎችን ወደ ስፍራው መላኩን ማሳወቁ ይታወሳል። ለአስቸኳይ ጊዜ የሚሆንም 300 ሺ አሜሪካ ዶላር ድጋፍ መደረጉን ዶክተር ቴድሮስ አድሃኖም ትናንት ማሳወቃቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።